ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉ ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም ሰላም፣ እንዴት ናችሁ? ሰላምና ጤና በያላችሁበት ይሁን። እንግዲህ እንደሚታወቀው ዛሬ ደግሞ በክፍል አስር ከባለፈው የቀጠለው ቪዲዮ እየላችሁ መጥቻለሁ። እንግዲህ እንደሚታወቀው ባለፈው ብዙ ቪዲዮዎችን ሰርቻለሁ። እንዴት ፊደላትን ማንበብ እንችላለን? እንዴት ነው የምናነባቸው? በምናት ወይ ብናነባቸውስ እንዴት አድርገን ለአእምሮዎችን አይረሴነትን በመፍጠር እንዴት አድርገን በደንብ እንለያቸዋለን፣ እንረዳለን የሚለውን ባለፈው ሰርቻለሁ። እንግዲህ ዛሬ ደግሞ ከዛ የቀጠለውን እ ፓርት 10 ነው ወይም ደግሞ ክፍል 10 ላይ እየላችሁ መጥቻለሁ። እንግዲህ እንደሚታወቀው እነዚህ ፊደሎችን እየለየን እያነበብን እዚህ ደርሰናል። ከዛ በፊት ግን ለቻላናችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰቡ ሁኑ። ምክንያቱም እንደዛ አይነት አዳዲስ ቪዲዮዎችን ስንለቅ ቀጥታ ለናንተ እንዲደርሷችሁ ማለት ነው። እንዲሁም ደግሞ ለቻላናችን አዲስ ከሆናችሁ እና አዳዲስ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ብታስቀምጡልን እነዛን በማየት እኛም ለመስራት ዝግጁ ነን ማለት ነው። ሌላኛው ደግሞ በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥ ነው ስልክ በመደወል ቀጥታ በኦንላይን ኮርሶችን መማርና መውሰድ ትችላላችሁ ማለት ነው። እንግዲህ ወደ ዛሬው ቪዲዮአችን ስንመጣ ምንድነው እነዚህ ፊደሎችን በተለያየ ወይ ወደ ግራ፣ ወደ ቀኝ እንዲሁም ወደ ታች በማንበብ እንዳንረሳቸው ደጋግመን እንዳንረሳቸውና ከአእምሮአችን እንዳይጠፉ ማድረግ ይቻላል ማለት ነው። ይህንንም በቀላል መንገድ የምናይበት ዋይ ይኖራል ማለት ነው። ስለዚህ ምንድነው የምናደርገው ከዚህ ከመጀመሪያ ወይም ደግሞ ከአንደኛው ወደ ሰባተኛው የሚያነባለን ወይም ወደ መጨረሻው እናነባለን። እንዲሁም ደግሞ ከመጨረሻው ይዘን ደግሞ ወደ አንደኛው ወይም ደግሞ ከሰባተኛው ወደ አንደኛው በማንበብ ፊደሎችን ግራ እንዳያጋቡን በደንብ አድርገን መለየት ታኛ ይጠበቃል ማለት ነው ሌላኛው ደግሞ ከዚህ ከላይኛው ይዘን ወድታች እንደዚህ ወድታች ከላይ ዘን ወድታች ደግሞ በማንበብ እንደዚሁ ፊደሎችን ለመለየትና በቀላሉ በሌላ ጊዜ ቃል በምንመሰርትበት ጊዜ እንዳንረሳቸው እዛ ላይ እንዳንወዛገብ ይረዳናል ማለት ነው ስለዚህ እነዚህ ፊደላትን በደንብ መረዳትና ማወቅ ቀጣይ ፊደሎችን ለማንበብ ለመረዳት ምንም አያስቸግረንም ማለት ነው። ስለዚህ ዛሬ ባለፈው የቀጥለውን እንግዲህ በደንብ እናያለን ማለት ነው። ቀጥታ አሁን ወደ ቪዲዮ እሺ። እንግዲህ ዛሬ ከጆ ነው የምንጀምረው። ባለፈው ከጀ ጀምረን ወደ መጨረሻው አይተን ነበረ። ዛሬ ደግሞ ከዛ ያለውን ከመጨረሻው ወደ መጀመሪያው እንሄዳለን ማለት ነው። እሺ የመጀመሪያው ጆ ጆ ጂ

ሌላኛው ደግሞ ያላየናቸው ምንድነው? እዚህ ላይ በስምንተኛ ደረጃ ላይ ተቀምጠው የሚገኙ እነዚህ ጥምር ሆሄያት የሚባሉ እነዚህ ነዝ ጥምር ሆሄያት እንግዲህ እንደዋና ቃል ናቸው። በማንኛውም እንደዋና ሆሄ ናቸው። በማንኛውም ቦታ እየመጡ በምንጽፍበት በምናነብበት ጊዜ በተለያዩ በመግባት ትርጉም የሚሰጡን ወሳኝ ቃሎች ናቸውና ብዙ ጊዜ እንደነዚህኞች ፊደሎች አናያቸውም። እነሱን አብረን ለማንበብ ቦታ ይስጥናቸው፣ አይደለም ግን ደግሞ ዋና ሆሄ ስለሆኑ መለየትና መረዳት ይጠበቅብናል ማለት ነው። ስለዚህ ችኛዋ ለምሳሌ የገ ቤተሰብ ነች። ጓ ብለን እንጠራታለን። እሺ፣ እስኪ እንጥራት። ጓ ጓ ጓ ነሽ። መልካም። አሁን ደግሞ ከመጨረሻው ይዘን ወይም ደግሞ ከሰባተኛው ወደ አንደኛው እያነበብ እንመጣለን ማለት ነው። እሺ፣ ችኛዋ ጎ ጎ

ጦ እሺ እኛዋ ደግሞ ጧ ጧ ጧ መልካም መልካም እሺ አሁን ደግሞ ከመጨረሻ ይዘን ወደ መጀመሪያው እንመጣለን። እሺ ጦ ጦ ጥ ጥ ጤ ጤ ጣ ጣ ጢ ጢ ጡ ጡ ጠ ጠ በጣም አሪፍ እሺ። አሁን ደግሞ ከላይ ይዘን ወደታች እንደዚህ ከላይ ይዘን ወደታች እናነባለን ማለት ነው። እሺ ይኸኛዋ ጆ ጆ ገ ገ ጎ ጎ ጠ